በሁለቱም ኃይሎች መካከል አደገኛ የተባለ ጦርነት ተደርጓል። በየፊናቸው ሁለቱም ድል እየተቀዳጁ እንደሆነ ገልጸዋል። በቆይታችን ዝርዝሩን ትሰማላችሁ። ከአቋማሪ ድርጅቶች ተወራርደው የጨዋታ ውጤትን በገመቱት ልክ የሚጨርሱ የኢትዮጵያ ፕሪሚየር ሊግ እግር ኳስ ተጫዋቾች ቅሌት አፈትልኮ ወጥተዋል። ተጨማሪ መረጃ ይዘነበታል። በመላው ዓለም የሚገኙ ኤርትራውያን የሰማዕታት ቀንን አክብረዋል። አቶ ጌታቸው ረዳ የወልቃይት ጠገዴ ሕዝብ የልማት እንጂ የማንነት ጥያቄ የለውም ሲሉ ተናገሩ። ይህ ጥበብ ሚዲያ ነው። ጥበብ ሚዲያ ተዓማኒና ሚዛናዊ የሆኑ መረጃዎችን የሚያደርሳችሁ የዜና ቻናል ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። አሁን መረጃዎቹን በዝርዝር ወደ እናንተ ማቅረባችንን እንጀምራለን። እኔ በወልቃይት ምሁን ጠገዴ የማንነት ጥያቄ አለ ብዬ አላምንም ሲሉ አቶ ጌታቸው ረዳ ለአዲስ ስታንዳርድ አስታውቀዋል። የኢኮኖሚ ተጠቃሚነት ጥያቄ እንዳለ ግን አውቃለሁም ሲሉ ተናግረዋል።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 ሰኔ 17 2017 ዓ ም ቀትር ላይ በጉዳዩ ዙሪያ አዲስ ስታንዳርድ የጠየቃቸው አቶ ጌታቸው ከአውዱ ውጭ የተወሰደ ነው ብለዋል። በመድረኩ ላይ የገለጽኩት እኔ በወልቃይትም ይሁን በጠገዴ የማንነት ጥያቄ አለ ብዬ አላምንም። የኢኮኖሚ ተጠቃሚነት ጥያቄ እንዳለ አውቃለው። ያም ሆኖ ግን የእኔ እምነት እንደተጠበቀ ሆኖ እዚህ ያላችሁ ሰዎች አለ ብላችሁ የምታምኑ ከሆነ የሆነው ይሁን ጥያቄውን በሰላማዊና በሕጋዊ መንገድ ብቻ ነው መፍታት ያለብን የሚል ነው እያነሳሁት ሲሉ ተናግረዋል። ቀድሞ አራት ለሁለት እንደሚጠናቀቅ የሚታወቀው ጨዋታ እንደተጠበቀ ሆነ። ድሬ ዳዋ ከተማና ሱል ሽሬ ያደረጉት ጨዋታ አራት ለሁለት እንደሚጠናቀቅ ከጨዋታው በፊት ይታወቅ እንደነበረ ተሰምቷል። አስገራሚው የኢትዮጵያ ፕሪሚየር ሊግ ጨዋታ ከመካሄዱ በፊት በዕለቱ በርካቶች በመደዋወል ቤቲንግ ላይ ውጤቱን አራት ለሁለት ብለው እንዲገ ተነጋግረው እንደነበረ መረጃ ተሰምተዋል። በዚህም ውጤት ግምት ላይ የዕለቱ ተጋጣሚ ቡድን ተጫዋቾች ሁላ ተሳታፊ እንደነበሩም ተሰምተዋል። አብዛኛው የተደዋወሉ ሰዎች ድሬዳዋ ያሸንፋል ሳይሆን ድሬዳዋ አራት ለሁለት ያሸንፋል በማለት አቋማሪ ድርጅቶችን ከፍተኛ ገንዘብ እንደበሉ መረጃው ተሰምተዋል። በወላይታ ሶዶ ዞን በደረሰ የትራፊክ አደጋ የሶስት ሰዎች ህይወት አለፈ። በወላይታ ሶዶ ከተማ በደረሰ የትራፊክ አደጋ እስካሁን የሶስት ሰዎች ህይወት አልፈዋል። በከተማው ዛሬ ከሰዓት ማርያም ቤተክርስቲያን ፊት ለፊት 21 ማዞሪያ ተብሎ በሚጠራ አካባቢ በተከሰተ አደጋ ነው የሰዎች ህይወት ያለፈው። የወላይታ ሶዶ ከተማ ፖሊስ ዋና አዛዥ ምክትል ኮማንደር ሀብታሙ አሰፋ እንደተናገሩት በአደጋው እስካሁን የሶስት ሰዎች ህይወት ያለፈ ሲሆን፣ ሶስት ሰዎች ላይ ከባድ የአካል ጉዳት ደርሶባቸዋል። እንዲሁም በስድስት ተሽከርካሪዎች ላይ ጉዳት የደረሰ ሲሆን አደጋው የተከሰተው በአሽከርካሪው የቴክኒክ ችግር መሆኑን ኮማንደር ሀብታሙ ተናግረዋል። በአደጋው የተጎዱ ሰዎች በአቅራቢያ ወደሚገኝ የሕክምና ማዕከል እየተወሰዱ እንደሚገኝ ኮማንደር ሀብታሙ ተናግረዋል። በተለያዩ ተቋማት በስራ ላይ ለሌሉ ሰዎች ከ408 ሺህ ብር በላይ ደሞዝ ተከፍሏል ሲል የፌዴራል ዋና ኦዲተር ገለጸ። 17 ተቋማት ላይ በስራ ለሌሉ ሰዎች ከ4 8462 ብር በላይ ደንወዝ መከፈላቸውን የፌዴራል ዋና ኦዲተር አረጋግጧል። የህዝብ ተወካዮች ምክር ቤት አራተኛው የሥራ ዘመን 39ኛው መደበኛ ስብሰባ ተካሂደዋል። በስብሰባው የፌዴራል ዋና ኦዲተር መሠረት ዳምጤ የፌዴራል ተቋማት የ2016 በጀት ዓመት የኦዲት ሪፖርትን አቅርበዋል። በሪፖርቱ በ16 መስሪያ ቤቶች በአንድ የጉምሩክ ቅርንጫፍ ጽህፈት ቤት በስራ ላይ ለሌሉ ሰዎችና ከስራ ለተሰናበቱ ሰራተኞች ክፍያ መፈጸሙን ገልጸዋል። የአየር ኃይል ሴት ወታደር አብራሪዎችን ለማብቃት እያከናወነ ያለው ተግባር እጅግ አመርቂ መሆኑን ሌተናል ጀኔራል ይልማ መርዳሳ ተናገሩ። የፌድሪ አየር ኃይል ዋና አዛዥ ሌተናል ጀኔራል ይልማ መርዳሳ ኤል 39 አውሮፕላን በረራ ስልጠና አጠናቀው ወደ ቀጣዩ የተዋጊ ጄት በረራ ስልጠና ያለፉ ሲነር ካዴት አያንቱ ካሳና ሲነር ካዴት ሃዊ ግርማን በአየር ኃይል በረራ ትምህርት ቤት ተገኝተው አበረታተዋል። ሌተናንት ጀነራል ይልማ መርዳሳ በአንድ ጊዜ ሁለት ሴት አብራሪዎችን ከኤል 39 አውሮፕላን ወደ ተዋጊ ጄት የበረራ ስልጠና ማለፋቸው በተቋሙ ታሪክ የመጀመሪያ እንደሆነ ጠቅሰው ይህም የአየር ኃይላችን በተለይም ከሪፎርሙ ወዲህ በአብራሪነት ሙያ ምንም ሴት ተሳትፎ ያልነበረበትን የተቋሙን መዋቅር በመቀየር ሴት ወታደሮችን ወደ ዘርፉ ማምጣት ብቻ ሳይሆን እስከ ተዋጊ ጄት የበረራ ሥልጠና ድረስ ማብቃት መቻሉ በራሱ ማሳያ መሆኑን ተናግረዋል። ሁለቱ ሴት በረራዎችን ወደ ተዋጊ ጄት የበረራ ስልጠና ሲሸጋገሩ ሙያዊ አቅማቸው ለዚህ ወሳኝ ስልጠና በሚመጥን ደረጃ ልክ ማሳደግ እንደሚገባ ሌተናል ጄኔራል ይልማ መርዳሳ አያይዘው ገልጸዋል። የአየር ኃይል በረራ ትምህርት ቤት አዛዥ ኮሎኔል ጃምቦ አዘገ ትምህርት ቤቱ ተልእኮን ከሁሉም የሀገሪቱ አካባቢዎች ተመልምለው መስፈርቱን በማሟላት ወደ በረራ ስልጠና ለሚገቡ ሰልጣኞች በተግባርና ቲዎሪ የተደገፈ ስልጠና በመስጠት ለተቋሙ ግዳጅ ዝግጁ ማድረግ መሆኑን በአሁኑ ወቅትም በአዲስ መዋቅራዊ አደረጃጀት በዘመኑ ቴክኖሎጂም ጭምር ታግዞ የበረራ ስልጠና በተሻለ ቁመና እያሳደገ መሆኑን ጠቁመዋል። በአቬሽን ሙያ መስክ እስከ ተዋጊ ጄት የበረራ ስልጠና ድረስ የመግባታቸው ትልቁ ሚስጥር በዓላ ማቁርጠኝነት እንዲሁም ጠንክሮ ከመስራት የሚመነጭ ውጤት መሆኑን የወሰኑትን ቀጣይ ግባቸውን በዚህ ሙያ ከፍ ባለ ደረጃ ሀገራቸውን ብሎም ተቋሙን ማገልገል እንደሆነ ያሳወቁት ሲነር ካዴት አያንቱ ካሳ እና ሲነር ካዴት ሀዊ ግርማ ናቸው። ኮሩ ባለፉት ጥቂት ወራት በታጣቂ ቡድን የማረካቸውን ሞተር ሳይክሎች ለዞኑ አስረከበ። የ ሰላሳ ስድስተኛ እዝ ኮር በተሰማራበት የግዳጅ ቀጠና ላለፉት ጥቂት ወራቶች ጽንፈኛ ብሎ በፈረጀው ቡድን ላይ የማረካቸውን ተሽከርካሪዎች ለምዕራብ ጎጃም ዞን ማስረከቡን የኮሩ ምክትል አዛዥ ለውጊያ ድጋፍ አገልግሎት ተወካይ ሌተናል ኮሎኔል ሀጎስ ገብረስላሴ ተናግረዋል። ምክትል አዛዡ ታጣቂ ቡድኑ ለሽብር ሲጠቀምባቸው የነበሩ ሞተር ሳይክሎች፣ ብስክሌቶች እንዲሁም መሳሪያና ተተኳሾች ለዞኑ አስረክበናል ብለዋል። በአማራ ክልል የተለያዩ ቦታዎች ታጥቀው የሚንቀሳቀሰው ራሱን የአማራ ፋኖ ብሎ የሚጠራው ታጣቂ ኃይል በፊናው በክልሉ በመንግስት ጸጥታ ኃይሎች የተለያዩ ጥቃቶችን መፈጸሙን ለታጣቂ ኃይሉ ውግንና ባላቸው ማህበራዊ ሚዲያ አውታሮች ገልጿል። የአሜሪካ ጠቅላይ ፍርድ ቤት ስደተኞችን ወደ ሶስተኛ ሀገር እንዲያባር ፈቀደ። የአሜሪካ ጠቅላይ ፍርድ ቤት ፕሬዝዳንት ትራምፕ አስተዳደር ስደተኞችን ከሀገራቸው ባለፈ ወደ ሶስተኛ ሀገር ማባረር እንዲችል ፍቃድ ሰጥቷል። በዚህ መታችኛው ፍርድ ቤት የትራምፕ አስተዳደር ስደተኞችን ወደ ሶስተኛ ሀገር ሲያባረር የሚገጥማቸውን ችግር እንዲያስረዱ ትርጉም ያለው እድል እንዲሰጥ የወሰነውን ውሳኔ ከፍተኛ ፍርድ ቤቱ ስድስት ለሶስት በሆነ ድምፅ መሻሩ ነው የተገለጸው። ሶስት ለዘብተኛ የፍርድ ቤቱ ዳኞች ህገ ወጥነትን የሚያበረታታ ነው ያሉትን ብይን ተቃውመዋል። ጉዳዩ የባለፈው ግንቦት የማይነማር የደቡብ ሱዳን፣ ኩባና ሜክሲኮ እንዲሁም ላኦስና ቬትናም ስምንት ስደተኞችን ወደ ደቡብ ሱዳን በሚወስድ አውሮፕላን ውስጥ እንዲሳፈሩ መደረጉን ተከትሎ የወጣ መሆኑን ቢቢሲ በዘገባው አመላክተዋል። ኤርትራውያን ዳያስፖራ አባላት በተለያዩ ዓለም ሀገራት የሰማዕታት ቀንን አከበሩ። ተሳታፊዎቹ የሰማዕታትን ትረስት ፈንድ እና የሰማዕታት ቤተሰቦችን ለመደገፍ የሚደረጉ ተሳትፎችን አጠናክረው እንደሚቀጥሉ ቃል ገብተዋል። በደቡብ ሱዳን አዊ ለሚኖሩ ዜጎች 130 ሰማዕታት ቤተሰቦችን ለመ መደገፍ 3500 የአሜሪካን ዶላር አበርክተዋል። አቡዲያቢና አካባቢ የሚገኙ ዜጎች 5150 ድርሃም ያበረከቱ ሲሆን በፊንላንድ የሚገኙ ዜጎች ደግሞ የሰማዕታትን ትረስት ፈንድ ለማሳደግ 2830 ዩሮ አበርክተዋል። በስዊዘርላንድ የሚገኙ የሰማዕታት ቤተሰቦችንም ለመደገፍ በስዊዘርላንድ የሚገኙ የዳያስፖራ አባላት ቁርጠኝነታቸውን አረጋግጠዋል ያለው የኤርትራ ኢንፎርሜሽን ሚኒስቴር ነው። በተመሳሳይ በሳውዲ አረቢያ የሚኖሩ ዜጎች 11 የሰማዕታት ቤተሰቦችን ለመደገፍ ኃላፊነታቸውን እንደሚወጡ ቃል ገብተዋል። በሁሉም ከተሞች የተከናወኑ ዝግጅቶች የሻማ ማብራትና እንዲሁም የመረዳጃ ፕሮግራምን ያካተተ እንደነበረ ነው የተገለጸው። በተያያዘ ዜና በሰሜን ቀይ ባህር ክልል አስተዳደርና በፎሮ ክፍለ ዞን ሰራተኞች የተበረከተ 114,000 ናፍቃ ለሰማዕታት ቤተሰቦች ተከፋፍሏል ሲል የኤርትራ ኢንፎርሜሽን ሚኒስቴር ነው የዘገበው። ክብራትና ክብራን ቤተሰቦቻችን፣ ለዕለቱ የያዝነው ጥበብ መረጃችን በዚህ አብቅተዋል። ከእኛ ጋር ስለነበራችሁ ከልብ አድርገን እናመሰግናለን። የምንለቃቸው አዳዲስ ዜናዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። ሰላም።